ለየትኛውም አይን ድክመት ወይም ደግሞ አይናችሁ በሚፈዝበት ጊዜ ይሄንን መጠቀም ትችላላችሁ። እሺ እንግዲህ የቲክቶክ ቤተሰቦቻችን እንዴት ናችሁ? ከዚህ በፊት ከባቀረብኩላችሁ የእሬት አይናችሁ ላይ አድርጉ፣ ለአይንድር ቀጥሮ ነው ባልኳችሁ መሰረት እንዴት እንደሚሰራ አሰራሩ፣ ለምን ያህል ጊዜ እንደሚደረግ እና ደግሞ እንዴት እንደሚደረግ ብዙዎቻችሁ የጠየቃችሁኝ ስለሆነ ዛሬ እንግዲህ ሰብሰብ ባድርጌ የጠየቃችሁኝ ጥያቄዎች በሙሉ ለመመለስ ነው የመጣሁት። ዛሬ ያው በሬት እንግዲህ እንደምታውቁት ይሄን የሚመስለው የምንጠቀመው ሬት ይሄንን ነው። ይሄ ሾክ የሌለውም አለ። ምን አይነት ሬት እንጠቀም ካላችሁ ሾክ የሌለውም አለ። ሴት ትባላለች። ይሄ ወንዴው ነው። ይህንን እንግዲህ እንደፈለጋችሁ ሴት ዋንም ወንድ ዋንም መጠቀም ትችላላችሁ። ለጊዜው ይሄኛውን እንዴት እንደምታደርጉት ነው የማሳያችሁ። ለየትኛውም አይን ድክመት ወይም ደግሞ አይናችሁ በሚፈዝበት ጊዜ ይሄንን መጠቀም ትችላላችሁ። ለእኔ ረድቶኛል፣ ለብዙ ሰው ረድተዋል። እንግዲህ ከዚህ በላይ ደግሞ ብዙ ሰው ሳይሰለች የሚያደርገው ከሆነ በደንብ ውጤት አለ። ስለዚህ እንዴት እንደምቆርጠውና ከውስጡ ምን እንደሚወጣ በደንብ ላሳያችሁ። እንግዲህ መጀመሪያ በዚህች ትልክ እንቆርጣለን ማለት ነው። እንደምታየዋት ጄሏ በደንብ አለች። በዚህ ትክክል እንቆርጥና እዚች ጋር የምታየዋትን ደግሞ እሾክ እናነሳለን። አሁን ይህን በምናነሳበት ጊዜ ምንድነው ከውስጡ ቢጫ ፈሳሽ፣ አሁን ገና ስለቆረጥኩት ላታዩት ትችላላችሁ። ቢጫ ፈሳሽ አለ። ያ ቢጫ ፈሳሽ ሲወጣ ስትቀምሱት የሚመራው ወይም ደግሞ ቢጫ ሆኖ እንትን አሎወይን የሚባለው ፈሳሽ እሱ ነው። ስለዚህ ሬት በመሰረቱ ጄል ነው፣ ውሃ ነው። ነገር ግን የሚመረው ያቺ አሎወይን የምትባለው ቢጫዋ ፈሳሽ ነች። እሷ ቢጫዋ ፈሳሽ በብዛት የት ጋ ትገኛለች? እዚች ጋ እንደዚህ በምትቆርጧት ጊዜ ትወጣለች። ትንሽ ቆይታችሁ ስታየዋት በዚህ ጋ ፍሬሽ ከሆነ ወዲያውኑ ነው የሚወጣው። ይሄ ከተቆረጠ አንድ ቀን ሁለት ቀን የሆነ ስለሆነ ወዲያውኑ ላያወጣልን ይችላል። ይሄኛው እንደዚህ ካደረጋችሁ በኋላ ምንድነው የምታደርጉት? ለሁለት ነው የምትሰነጥቁት። ይሄ እንግዲህ ለክታችሁ እንደዚህ አሁን በአይናችሁ ትክክል ከሆነላችሁ በኋላ ለሁለት እኩል ነው የምትሰነጥቁት። ስለዚህ ይሄ አሁን ለሁለት እኩል ተነጠቃችሁት። እንደምታዩት እንግዲህ በዚህ በኩል ጄል ነው፣ በዚህ ጋር ደግሞ ቆዳው ነው። ስለዚህ ምንድን ነው የምታደርጉት? ውሃ እዚህ ጋር ታዘጋጁና በደምብ ታለቀልጡት አላችሁ፣ ቢጫው ፈሳሽ እስኪለቅ ድረስ ይሄ ሙሉ ጄል ስለሆነ ያው እንደምታዩት ጄል ስለሆነ ምንም አያልቅም። ጄሉ እንደፈለጋችሁ ብታጥቡት አያልቅም። ስለዚህ ጄሉን በደንብ ካጠባችሁ በኋላ ወደ ቦታ ትመልሱትና ትቀምሱት አላቸው። ስትቀምሱት ውሃ ውሃ ነው የሚለው አሁን የቀመስኩት ውሃ ውሃ ነው የሚለው። ስለዚህ አሁን ይሄ ውሃ ውሃ የሚለውን ከቀመስኩኝ በኋላ ምንድን ነው የማደርገው? አይኔ ላይ እንደዚህ አድርጌ በሁለቱም በኩል ጄሉን ወደ ውስጥ፣ ይህንን ጄል እንግዲህ እንደምታዩት፣ ሁላችሁ እንደምታዩት ይህንን ጄል ወደ ውስጥ አድርጌ አስረዋለው ማለት ነው። በምንድን ነው ማስረው? እንግዲህ ብዙ ጊዜ የሚመቸው ይሄ እንግዲህ የኢትዮጵያ ኤርላይንስ አይናችን ላይ ለመተኛት የምናደርገው ማስክ ነው። ይሄንን ይሄን አይናችሁ ላይ ካደረጋችሁ በኋላ በዚህ እንደዚህ አድርጋችሁ ታስቀምጡታላችሁ። እንደምታዩት ይኸው አሁን በደንብ ይይዛል። ስለዚህ ጄሉንም አያንጠባጥብም፣ ሲተኙም የሚንቀሳቀስ ነገር አይኖረውም ማለት ነው። ስለዚህ ይሄንን በምታደርጉበት ጊዜ ሙሉ ለሊት ነው የምታደርጉት። ሙሉ ሌሊት ላያችሁ ላይ መቆየት አለበት። ይህንን ሳታቋርጡ ለአንድ ወር የምታደርጉት ከሆነ በጣም ቆንጆ ውጤት ታገኝበታለ።